ስህተቴ ክፍል 12፣ ባለፈው ቪዲዮ በክፍል 11 አይተናል። ከክፍል 11 ዛሬ ደግሞ በክፍል 12 ተከስተናል። ስህተቴን የምትከታተሉት ወንድሞቼ እንኳን ደህና መጣችሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የዲና ጎንደርዋ ዩቲዩብ ተከታታዮች በእያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ዛሬ እንግዲህ ባለፈው ቀጥዬ ዛሬ ይዤላችሁ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ና ሼር እንደም ሐሳብ አስተታችሁን ኮሜንት ላይ እንድትገልጹ ልስል በትትና ጠይቃለሁ። ስህተቴ ክፍል 12 ይቀጥላል ማለት ነው። ተከታተሉ። ከዛ በኋላ ሕክምናውን የወሰደችው አይመስለኝም መስለኝም ግን አልፎ አልፎ ቢያማትም እንዲህ እንደዛሬው አሰቃይቷ ታያቅም። ፊቷ ሙሉ ለሙሉ ቅይር ያለው ከአምስት ደቂቃ በኋላ የአምርያ አባት ሀጅ ራምቶ ደረሱ። እማየን መኪና ውስጥ አስገብተን ወደ ሆስፒታል ሄድን። ለሚኪ የተፈጠረውን ነገር ደውዬ ነገርኩት። ሰፈራችን ያለ አንድ የግል ሆስፒታል ነበር የሄድ ነው። ሐኪሞቹ እማየን አስገብተው ማከም ጀመሩ። እኛ ውጭ ሁነን እንጠብቃለን። ጭንቅ ብሎኛል። ሚኪ ሲከንፍ ደረሰ። የአምርያ አባት ሀጅ ራምቶ አብረውኝ አሉ። የሆነ የማላስበው ስሜት ውርር አደረገኝ። ተጨንቄ አላቅም። በጣም ጨነቀኝ። እማዬን ያስገባንበት የግል ሆስፒታል ዶክተሮች ይሯሯጣሉ። ዶክተሯ እስክትጠራ እያየችኝና አየችኝና ምኗ ነህ ዶክተሯ አስጠርታ አየችኝና ምኗ ነህ አለችኝ። ይህ ስንት ሴት እንደ ቅቤ የሚያቀልጠው ምላሴ እየከዳኝ ልጇ ነኝ አልኳት። ፈገግ አለችና ከቤተሰቡ አባላችሁ ውስጥ ከአንተ ከፍ ያለ ወይም የተሻለ ሰው ካለ አለችኝ። ቤተሰቡም እንኳን የለም ጉረቤት ግን አሉ አልኳት። የተቀመጠችበትን ወንበር ወደ ጠረጴዛው እያስጠጋች ስምህ ማን ነው አለችኝ። ሀቢብ ከማል አልኳት። ዶክተሯ በረዥሙ ከተነፈሰች በኋላ እንግሊዝኛ የተቀላቀለ የረዥም ሰዓት ማብራሪያ መስጠት ጀመረች። እኔ ሀሳቤ ብትንትን ብሏል። የምትለውን ሁሉ ማዳመጥ አልቻልኩም። መጨረሻ ላይ ስለዚህ ሀቢብ የእናትህን ጉበት አሁን ባልኩህ መልኩ ለረዥም ጊዜ የቆየ ጉዳት ስላት ጉዳት ስላስተናገደ አሁን ሙሉ ለሙሉ ፌል ወደ ማድረጉ ተቀርቧል። በቀዶ ጥገና የቻልነውን ለማድረግ እንሞክራለን አለችኝ። ሌላ ሰው ከሌለ አንተ ትፈርማለህ አለችኝ። የሆነ ድንዝዝ ስል ይታወቀኛል። ከተቀመጥኩበት ብድግ ብዬ ወደ ውጭ ወጣሁ። ኮሪደሩ ላይ ሂጄ ሐጅር አመቱና ሚኪ ተቀምጠዋል። ከዶክተሯ ቢሮ ስወጣ ሁለቱም ከመቀመጫቸው ብድክ ብለው ጠየቁኝ። ወደ እኔ ተጠጉኝ። ሀጅ ራምቶ ምን አሉህ አሉኝ። ዝም ብዬ መተላለፊያው ላይ ያለው ወንበር ላይ ዘፍ አልኩኝ። ሀጅ ራምቶ ፈጠን ብለው እየተራመዱ ወደ ዶክተሯ ቢሮ ገቡ። ሚኪ ከአጠገቢ የተቀመጠ ሀቢብ፣ ጠንከር ጠንከር በል እንጂ ያንተ መፍዘዝ ችግር ሊፈጥር ይችላል አለኝ። እንባዬን ለመቆጣጠር እየሞከርኩኝ እንደመሞከር ቀላል ቢሆን ጥሩ ነበር አልኩት። ሀጂ ራህምቶ ከዶክተሯ ጋር አንድ ላይ ሁነው ወደ ሁነው ከቢሮ ወጡ። ዶክተሯ እጇ ላይ ወረቀት ይዛለች። ከአጠገቤ ተቀመጠችና ዶክተሩ ቀመርያ እባላለሁ፣ ቀመርያ እባላለሁ አለችኝ። ስገምት ሀጅር አመቶ ብቸኛ መሆኔንና ምናምን ነግሯት መሆን አለበት። ወረቀቱ እያስጠጋችልኝ እኛ እናትህ ለማዳን የምንችለውን ሁሉ እናደርጋለን። አንተ ግን ፍቃድህ ልሰጠን ትችላለህ አለችኝ። ሀጅር አመቶ ሀቢብ መቆየታችን ችግር ይፈጥራል፣ ቶሎ ወረቀቱ ላይ ፈርምላት አለኝ። እጅ የተንቀጠቀጠ ወረቀቱ ላይ ፈረምኩ። ወዲያው ሀጅራና ዶክተሩ እየተጣደፉ ወደ ፎቅ ወጡ። እኔና ሚኪ ተክዘን ተቀምጠናል። ክፍያውን ሁሉ የከፈሉት ሀጅራምቱ ናቸው። ሚኪ ስልኩ በተደጋጋሚ ይጠራል። ዘወር ብዬ ሳየው በአንድ እጁ ይህንን ስልክ ይዟል፣ በሌላኛው እጁ ደግሞ የራሱን ስልክ ይዟል። መቼ ስልኬን እንደሰጠውት ራሱ ፈጣሪ ነው የሚያውቀው። ትንሽ ቆይቶ እኔም የኔም ስልክ ሲጠራ ሰማሁ። ሚኪ ወዲያው ዘጋው። ያው ፌቨን ትሆናለች። ፌቬን ናት የምትሆን፣ ምሽቱን ቻት ላይ ስጠፋ ጨንቋት መሆን አለበት። አንገቴን እንዳቀረቀርኩ ሚኪ፣ ስንት ሰዓት ሆነ? አልኩት። ዘጠኝ ከሩብ አለኝ። የፈጣሪ ያለሽ ፌቪ እስካሁን አልተኛችም አልኩት ከዚህ በኋላ ከወደወለች አንሳና አናግራት አልኩት። ብዙም ሳይቆይ ደወለች። ሚኪ ከመቀመጫው ተነስቶ ከጣገቤ ራቅ ብሎ አናገራት ይላል።